እንዴት ናችሁልን? ዛሬም በሌላ ቆንጆ ድራማ መተናል። እንደ ሁል ጊዜም ፊልሙን ላይክ በማድረግ ጀምሩት። አዳዲስ ቤተሰቦችም ሰብስክራይብ እያደረጋችሁ ተቀላቀሉ። ፊልሙ ሲጀምር ሻው የምትባል ልጅ ፍቅረኛ የሚሆናትን ሰው ለመፈለግ የተዘጋጀ ዝግጅት ላይ ትሄድና ቁጥሯን ይዛ የመጡትን ሰዎች ብታዋራም፣ የሚሆናትን ማግኘት አልቻለችም። በዛም ሰዓት ይሁ የሚባለው ልጅ ይመጣና ከጀርባዋ ተቀምጦ ፊት ለፊት ካለችው ሰው ጋር ሲያወራ ትሰማለች። ሁለቱም እንደተስማሙ ብታስብም ልጅቷ እንደማይፈልጋት ሲናገር ትገረምና ተወጣለች። ብቻዋን ተቀምጣም እያለ ለምትወዳት ሴት ሰጣታለህ የተባለውን አሻንጉሊት ይዞ ወደ እሷ ጋር ሄዳል። እንደ ደረሰም መብራቶቹ በሙሉ ይበሩና እንዴ ዩ ብላ ትጠራዋለች። ድሮ አንድ ላይ ይማሩ እንደነበረም ታስታውሳለች። ከዛም ተያይዘው ካፌ ይገቡና መቼ ነው ተመልሰህ የመጣኸው? ምን እየሰራህ ነው እዚህ? በቅርቡ ነው የመጣሁት፣ ባንክ ላይ እየሰራሁ ነው። ከዛም ደስ ብሏቸው ሲያወሩ ይቆዩና ስልካቸውን ተቀያይረው ሲወጡ ጓደኛዋ ትደውላታለች። እንዴት ነው ደህና ሰው አገኘሽ? እስካሁን ምንም የለም፣ ግን ሌላ ያገኘሁት ሰው አለ፣ ስመጣ እነግርሻለሁ። ወይ ግን ምንም ትዕግስት ስላልነበራት ስለ መኪናና ስለ ልጁ ትጠይቃታለች። ስትነግራትን በድንገት ስልኳ ይውድቅባትና ስፒከር ላይ ይሆናል። ከድሮ የክላስ ልጅ የተሻለ ፍቅረኛ አታገኝም፣ ቶሎ ብትይዥ ነው የሚሻልሽ። እሷም ስላፈረች ስልኩ እንደምንም ብላት ዘጋዋለች። እሱም ልትይዥኝም አስበሻል በሁኔታውን በጣም ታፍራለች። ቤቷ ተመልሳም፣ ዋይ ከእሷ ቅድማ ፍቅረኛ እንደምትይዝ እየነገረቻት ታሽፉባታለች። ቤተሰቦቿም ክፍሉ አይገቡና የምታወራውን ነገር ሲሰሙ ይወጣሉ። እሷም ስልኩን ዘግታ ወደ እነሱ ጋር ስትሄድ ጌም እየተጫወቱ ታገኛቸውና ተናዳ ትቀማቸዋለች። እናንተ ምን አይነት ቤተሰብ ናችሁ? ሀያ ሰባት ዓመት የሆኑ እንኳን ፍቅረኛ የለኝም ምንም ስለ እኔ ያታስቡ ማለት ነው። ብዙ ሰው አገናኘንሽ አንዱንም ልትወጂ ካልቻልሽ እንዴት ነኛ ጥፋት የሚሆነው ግን የጓደኛ ልጅ አለ፣ የእሱን ስልክ ልስጥሽና ዋሪው ብላ ቁጥሩን ስትልክላት የዩ ስልክ ስለሆነ በአጋጣሚው ትገረማለች። በነጋታውም ወደ ስራዋ ትሄድና በሩ አልከፈት ሲላት ዩ መቶ ይከፍትላታል። ፊቱን እንኳን በትክክል ሳታየው አመስግናው ትገባለች። ስራዋን በትጋት ስትሰራ ትቆይና እድገት ሊሰጣቸው ይገባሉ እሷ የምትመረጥ መስሏት ደስ ይብላትም ሌላ ሰው ይመረጥና አለቃዋን ለማነገር ስትሄድ ምንም ማድረግ አንችልም። እድገት ለማግኘት ግንኙነቶች ያስፈልጉሻል አንቺ ደግሞ እሱ የለሽም። በዚህ ተከፍታ ታለቅስና ወደ ቤቷ ትመለሳለች። ወደ ስራዋ ስትሄድም አለቃዋ የምትሰራውን ነገር ትነግራታለች። እሷም ከዚህ በኋላ እንደማትሰራና መልቀቂዋ ልታስገባ እንደመጣች ስትነግራት ሴትዮዋ ተገርማ ግርማ የታዘዘችውን ሳትጨርስ መሄድ እንደማትችል ትነግራታለች። ስራዋን ጨርሳ ስትመለስም ለማንኛውም ቋሚ ሰራተኛ ስላልሆንሽ መልቀቅ አትችም ትላትና ተናዳ ትሄዳለች። የድሮ ጓደኛው የጋብቻ ጥሪ ሲልክለት ለአለም ሄድ ቢወስንም እሷ እንደምትሄድ ሲያውቅ ግን ለመሄድ ይወስናል። እሷም ከወይ ጋር ሆና ልብሷን እየገዛች የድሮ ፍቅረኛሽ እስካሁን አልረሳሽም ሲመለስ ሁሉንም ነገር እንደሚያስተካክል ነግሮኛል። ሸውሄንን እንደሰማች ከእሱ ጋር ምን ያህል ደስተኛ እንደነበረችና በልደቷ ቀን ጋብቻ እንደሚጠይቃት ተናግሮ ሁሉም ነገር ከተዘጋጀ በኋላ ግን ወደ ውጭ እንደሄደ ስለነገራት እንደምትጠላው ታስታውሳለች። በቀጣዩ ቀንም ሰርጉ ላይ የድሮ ፍቅረኛዋ ሲና ይሁም ይገናኛሉ። ይሁም ከዚህ በፊት እንተዋወቃለን አይደል? ይሆናል ግን ላስታውስ አልቻልኩም! በዛም ሰዓት እሷ አስተመጣ ያትና ሙሽራውን በድጋሚ እንዲያስታርቀው ሲያየው ይሁ ሰምቶት ይናደዳል። ከዛም አበባ ይዞ ወደ እሷ ይጠጋና ይቅርታ ልታርጊልኝ ትችያለሽ? እየቀለድክ ነው እንዴ? እንደምንጋባ ነግረኝ እኮ ነው ጠልኸኝ ጠፋኸው። አውቃለሁ ስራ ከጋብቻ የሚበልጥ መስሎኝ ነበር ውጭ የሄድኩት። ከዛ በኋላ ግን እንደተሳሳትኩኝ ገብቶኛል። ይቅር እንድትይኝ የቻልኩትን አረጋለሁ። ሰርጉ ላይ ያሉ ሰዎችም ግማሹ ይቅር እንድትለው ስጠይቃት ግማሾቹ ይቃወማሉ። በዚህም ሰዓትዩ ነጭ አበባ ይዞ ወደ ሷ ጋር ሄድና ይስጣታል። ሲም ፍቅረኛ እንደነበረች ታውቃለህ አይደል? ለም በመሀላችን ትገባለን? በመሀላችሁ እየገባሁ አይደለም፣ አዲስ ድራማ እንዳትፈጥሩ እየተከላከልኩ ነው። እሷም አበባውን ትቀበለውና ሲተናዶ ይሄዳል። ወደ ቤት ሸኛትም፣ አመሰግናለሁ በጣም አስፈላጊ ሰው ነበረ መሰለኝ መጀመሪያ እንደዛ አስብ ነበር። ጊዜ ከሄደ በኋላ ግን ማግባትና ቤተሰብ መመስራት ስለምፈልግ ከእሱ ጋር እንደሆንኩ ይገባኝ። አሁንም ቤተሰብ መስራት የምትፈልጊ ከሆነ እኔን ታገቢኛለሽ? ደንግጣ ስታየውም ለመጀመሪያ ጊዜ ትምህርት ቤት ውስጥ ሲያያት ያስታውሳል። በነጋቷም ሊፍት ውስጥ አንድ ላይ ይገቡና ሊያዋራት ሲል ሊፍቱ ይቆማል። ስለ ትናንቱ አሰብሽበት? እሷም ስለ ጋብቻው መስሏት ዝም ሰትለው ስለ ምሳ ግብዣው እኮ ነው የጠየቅኩሽ። ምን መስሎች ነው እሷን በጣም ታፍርና ሊፍቱ እንደሰራ ቶሎ ብላ ትወጣለች። ማታ ላይም በጣም እየዘነበ ስለነበረ ዣን ጥሏ በንፋስ ይወሰድባታል። ከዛ ስለ ሁሉም ነገር እያሰበች ፈጣሪዋን እያማረረችው ስታለቅስ ዣን ጥላውን ይዞት መጥቶ ይከላከልላታል። መኪናው ላይ ተቀምጠውን ቡና እየጠጡ እሺ እንጋባ፣ ምን አልሽኝ? አይ ምንም ትለውና ወሬውን አስቀይራው፣ ስራ ቦታ እድገት ያላገኘችው ግንኙነት ስለሌላት እንደሆነ ትነግረውና እሱም ያዝንላታል። ቤት ገብታም ከጓደኛዋ ጋር ራት እየበሉ ይሁን እንዳገባው ጠይቀኝ፣ እኮ ጥሩ ነዋ፣ ታዲያ ከማታውቂው ሰው እንደውም እሱ ይሻልሻል፣ እሱንም እኮ ብዛው አላውቀውም፣ እና ጊዜ ሰተሽ አውቂዋ፣ ሲጀምር እንደሚወድሽም ጠርጥሬ ነበረ ስትላት እንደምታስብበት ትነግራታለች። በነጋታውም አለቃዋ ደንበኛቸው አደጋ ስለደረሰበት ስለ ሁኔታው እንድታጣራ ሆስፒታል ትልካትና ይሁንም እዛው ታየዋለች ለምን እንደመጣ ለማወቅ ስትከተለውም እናቱ ጋር ሲገባ ታየውና እናቱም እንዳየቻት የልጅ የፍቅረኛ ነሽ አይደል? ሁሌ ስለ አንቺ ስለሚያወራ ለብዙ ጊዜ የማውቅሽ ነኝ መሰለኝ። እሷም እሷ እናቱን ላለማስከፋት ብላ ማስመሰል ትጀምራለች። በሉ አሁን እኔም ብዙ ጊዜ ስለሌለኝ ቶሎ ተጋቡሺ ብላ መተንፈስ ስላቃታት ዩ ደንግጦ ዶክተር ይጠራል። ሲወጡም አይዞ በቅርቡ ደህና እንደምትሆን ተስፋ አደርጋለሁ። ግን እንዴት ነው ስለ እኔ ይህንን ሁሉ ነገር ያወቀችው? ስንገናኝ ስለ አንቺ ነግሬት ነበር። ግን በተሳሳተ መንገድ ተረድታው ነው የሚሆነው። እሷ የሚደወላትና ስትወጣ ዶክተሩ እናቱ ወደ ራሷ እንደተመለሰች ነግረውና ሲገባ ልክ እንደ ነገርከኝ ጥሩ ልጅ ናት፣ ግን ምንም ስጦታ ሳልሰጣት ሄደች። የሆነ ነገር ላርግላት ይገባ ነበር። ችግር የለውም እማዬ፣ ስትነሽ አንድ ላይ ለእሱ የሚሆን ነገር እንገዛለን። ሲ በጣም እየጠበቀችው እንደሆነ ሳያት ደስ ይለውና አብሮ ምግብ እየበሉ ወክ ያደርጋሉ። ሁሌም ሲጨንቀኝ እዚህ ቦታ ወክ ማድረግ ወዳለሁ። ለዛ ነው ወደዚህ ያመጣሁ እና የጋብቻ ጥያቄህንም ለመቀበል ፈልጋለሁ። ግን ለምን ልታገባኝ እንደፈለግክ ብትነግረኝ ደስ ይለኛል። ከአንቺ ጋር ስሆን ደስ ለሚለኝ ነው። እኔም ድሮ አብረን ስለተማርን ከአንተ ጋር ሳወራ ቀለል ይለኛል። ባንዋ ደድ ራሱ ከተከባበርንና የምንግባባ ከሆነ በቂ ነው። ግን ስራዬ ቋሚ አይደለም። አንተ ትልቅ ቦታ ነው ያለህ። እንድትጎዳ አልፈልግም። ስለ እሱ አታስቢ፣ በጣም ተሰጧለሽ፣ እንደሚሳካልሽም አምናለሁ። ሁለቱም ደስ ብሏቸው ወደ ቤተሰቦቿ ሄዱና ሊጋቡ እንዲሆነ ይነግሯቸዋል። እነሱም ለመተዋወቅ ጊዜ እንደሚያስፈልጋቸው ቢነግሯትም እሟዬ የጓደኛዬ ልጅ ነው ጥሩ ባህር ያለው ብለሽ ነበር እኮ በዛ ላይ ትምህርት ቤት እያለንም እወደው ነበረ። እሱም ይሄንን ሲሰማ ደስ ይለውና አትጨነቁ ከዚህ በኋላ እሷ መንከባከብ የኔ ኃላፊነት ነው ይላቸውና፣ እነሱም ደስ ብሏቸው ይፈቅዱላታል። በቀጣዩ ቀንም ስራቸውን ጨርሰው ጋብቻቸውን ለመፈራረም ቢሄዱም አንድ ላይ ፎቶ እንደሚያስፈልጋቸው ይነገራቸውና ሊነሱ ሲሄዱ ፎቶ አንሺው ተገደው የመጡ እንደሚመስሉና ትንሽ ፈገግ እንዲሉ ይነግራቸዋል። ከብዙ ሙከራ በኋላም ጨርሰው ሲወጡ ቢሮው ስለተዘጋ ቀጣይ ሳምንት ለመምጣት ተስማማሉ። ቤተሰቦቹም ትንሽ ዝግጅት አዘጋጅተው ይጣብቋትና እንደገቡ ሁሉም እሱን ያደንቁታል። ከዚያም ወረቀታቸውን ሲጠየቁ መኪና ውስጥ እንደረሳችሁ ትናገራለች። ወደ ክፍሏ ሲገቡ ለምን ዋሸሻቸው? ሁሉም ደስ ብሏቸዋል። ይህንን ሰምተው እንዲከፋል ፈልግም። ለነገሩ ቀጣይ ሳምንት ስለምንፈራረም አውናትሽ ነው። ዘመዶቿ ሲሄዱም አባቷ እሱን ስለተዳር ሲመክረው እናቷ ደግሞ እሷን ትመክራታለች። በነጋቷም ለስርዓት ሄድና ወደ ቤቷ ሲመልሳት ቤተሰቦቿ ቤት ስላልነበሩ አባቷ ደውሎ ስለተጋቡ ቤቷ እንዲወስዳትና እቃውንም እዛው እንደሚልኩላት ይነግረዋል። ቤቱ እንደወሰዳትም ሊያስተኛት ሲሞክር ቆንጆ እንደሆነና ለጋብቻውም በተብሎ የተስማማችው ለዛ እንደሆነ ትነግረዋለች። ጠዋት ላይም እንዳልነቃች ሳያት በደንብ ያለብሳትና እያለምኩ እየመሰለኝ እኮ ነው ብሎ ይወጣል። ስትነቃም እቃዋ በሙሉ እንደመጣ ልብሷም እንደተቀየረና የማታውቀው ቤት እንዳለች ስታስተውል ትደነግጣለች። ስትበጣም ቁርስና ልብሷን የቀየረችው እራሷ እንደሆነች ይሄ ቤትም ከአሁን በኋላ የሁለቱ እንደሆነ የተጻፈውን ታነብና እሷም ደስ ይላታል። ስራ ስትሄድም ታየውና ፈገግ ትላለች። ምሳ ሲበሉም ካርዱን ስለረሳው እሷ ትከፍልለትና ሰራተኞቹ ግራ በመጋባት ያያቸዋል። ለቤተሰቦቿም ከድሮ ጀምሮ እንደሚወዳትና አሁን ሊነግራት እንደወሰነ ይነግራቸዋል። ከዛም ለቤታቸው የሚሆን እቃ ለመገዛዛት ይወጡና ደስ ብሏቸው ይገዛዛሉ። ሲመለሱም ስለ ግንኙነታችን ለማንም ባንናገር የሚሻል ይመስለኛል። ለምን? በፍጥነት ስለወሰንን ሁሉንም ለመልመድ ጊዜ የሚያስፈልገን ስለመሰለኝ ነው። እሺ፣ እንችላለን ይላታል። በቀጣዩ ቀን ስራ ስትሄድም አዲስ እድገት የተሰጠው ሰው እንዳለ ይሰሙና ለእሷም ይነግሯታል። ትንሽ ቆይቶም እድገቱን ያገኘው ይሁ እንደሆነ ሲነገር ሰራተኞቹ አዲስ ለመጣ ሰው እድገት ሊሰጥ እንደማይገባ መናገር ይጀምራሉ። እሷም ልታናግረው እንደምትፈልግ መልእክት ስትልክለት ስብሰባ እንዳለበትና ሲጨርስ እንደሚያወሩ ይነግራታል። እሷም እድገት ስላገኘ የኮራ መስሏት ትናደዳለች። ምሳ ሲበሉም ሴቶቹ ቆንጆ እንደሆነና ፍቅረኛቸው ቢሆን ደስ እንደሚላቸው ሲናገሩ አለቃቸውም እኛ ሴቶች ቀድመ ለስራችን ነው ማሰብ ያለብን፣ አለበለዚያ ከሁለቱም ያጣን። ምን ሆነው ሸውን ባለችው ነገር ትስማማለች ከስራ ሲወጣም አብረው ወደ ቤት እንዲሄዱና እንዲያወሩ ቢጠይቃትም ከአሁን በኋላ ቤተሰቦቿ ጋር እንደምትኖር ትነግረውና ግራ ይጋባል እሷም ከቤተሰቦቿ ጋር ገበያ ሄዳ አትክልት እየገዙም እንዴት ማብሰል እንዳለባት እንድትማር አባቷም ይነግራታል እናቷም ለምን ትማራለች ዩ ማብሰል ይችል የለ እንዴ ቢሆንም ልጃችን ከእሱ እኩል መቻል አለባት ቆይን ያልገባኝ እንዴት ነው ስለዩ ይሄንን ሁሉ ነገር ያወቃችሁት እንዲሁ ዝም ብለን ገምተን ነው ወደ ቤት ሲመለሱም ጥሩ የምግብ ሽታ ይሸታቸውና ዩ ከኪችን ወጥቶ እንዲቀመጡ ይጋብዛቸዋል። አንቺ የመቶ እጁን አሳን የሰራሁት እኔ። ያሳልድም አጥንቱ ይወጋኛል ብለው ወደ ኪችን ተከትላው ስትገባ ገባ ቤተሰቦቿን እንደተጣሉ ማሰብ ይጀምራሉ። እሷም እዚህ ምን ልትሰራ መጣ? ቤተሰቦች ጋር ነኝ ስላልሽኗ ምን ልታዋሪ ነበር የፈለግሽው? አሁን እድገት ስላገኘ ቢሮ ውስጥ ስለ ግንኙነታችን ካወቁ ስራዬን ላጣው እችላለሁ። ስለዚህ እንድንለያ እያሰብኩ ነው። ምን ነክቶሻል? አብደሻል እንዴ? ለምን በቶሎ ተስፋ ትቆርጫለሽ? ብዙ ሳንቀራረብ ብን ላይ ለእኛም ይቀለናል ብዬ ስላሰብኩ ነዋ። ከዛ መመገብ እንደጀመረች አጥንቱ ጉሮሯ ውስጥ ይሰነቀርባታል። እሱም ወዲያው ወደ ሐኪም ጋር ይወስዳትና ተራዋን ስትጠብቅ የሚጮ ሰው ሰምታ በጣም ትፈራለች። አጥንቱ ሲወጣላትም እንዴት እንደሚንከባከቧት ነርሷ ታይሙና እድለኛ እንዲሆነች ትነግራታለች። ሲመለሱም በዚህ እድሜ እድገት ሳላገኝ አንተ ከኋላ የተነስተ ስለቀደምክኝ ቀንቻለሁ። ከሱም በላይ በራስ ያፍራ ያለው ግን የአንድ ዓመት እቅድ ላውጣና እሱን ካሳካሁት አብሬህ ለመሆን እስማማለሁ፣ ካልሆነ ግን እንለያያለን። በዛ መሀል ግን ማንም ስለኛ ማወቅ የለበትም። እንደምታሳኪው ተማመንብሻለሁ። እኔም ረዳሽ ዝግጁ ነኝ። ቤት ተመልሰውም እቅዳቸውን ይጽፋሉ። ጠዋት ላይ መታወቂያቸውን ተቀያይረው ይወጡና ዋናቸው እሱን አለቃቸው እንደሚሆን ሲነግራቸው ያከበሩት ያስመስላሉ። እንደ ወጣም በመጥፎ ሁኔታ ያዋሩታል። እሱም የእሷን መታወቂያ እንደያዘ ያዩውና ይደብቀዋል። እናም ስራቸውን በትጋት እንዲሰሩ ነግሯቸው ይወጣና፣ ቢሮ ሆኖም እሷን እያያት መታወቂያው መቀየሩን ያሳያትና ከጓደኛዋ ጋር እያወራች ቀስ ብሎ ይቀይራታል። ቤት ሲመለሱ ምግብ እየበሉ ስለ ስራ ያወራሉ። ሲጨርሱ እቃዎቹን ሊያጥባቸው ሲነሳ አይ እኔ ነኝ የማጥበው፣ የቤቱንም ስራ መከፋፈል አለብን፣ አንተ ስለምታበስል እኔ ያጥባቸዋለሁ። እሺ ሳሙናውን ለማውረድ ስትሞክርም ይመጣና ያግዛታል። በዛም በጣም ይቀራረባሉ። በነጋታው ለጓደኛዋ እየተፈጠረ ያለውን ትነግራትና ወደ ስራዋ ስትመለስ ቢላ የያዘ ሰው ሊያጠቃቸው ይሞክራል። እሷን ለማዳም ብሎም ይውጁን ይጎዳል። ሆስፒታል ሲወስዱትም ዶክተሩ ትንሽ ጉዳት ስለሆነ እንዳይጨነቁ ይነግራቸዋል። እሷም ተደብቃ ትገባና እኔን ለማዳም ብለህ እንደዚህ ማድረግ አልነበረብህም፣ ራስህን ጠብቅ። በዚህ ሰዓትም አለቃዋ ትገባና እየተደብቀ ይታያታለች። ወደ ስራዋ ስትመለስም አዲስ ከመጣ ሰራተኛ ጋር ስታወራ ሌሎቹ ያያዋትና እድገት ለማግኘት ብላ ፍቅረኛ ለማግኘት እንደምትሞክር ያወራሉ። ይሁም ተናዶ አርፈ ስራህን የማትሰራ ከሆነ ደሞዝ እንደሚቆረጥ ወቀው ብሎት ሲሄድ ለመጣላት እጁን ይይዘውና ሌላኛው ሰራተኛ ያስቆመዋል። ይሁ ቢሮው ተመልሶ ፋሻው ሊቀይረው ሲል እሷ ታየውና ወደ ጣራው ላይ እንዲመጣ ተነግረዋለች። ቁስሉን እያሸገችለትም ልጁን ታውቂዋለሽ እንዴ? አዎ፣ አንድ ላይ ተምረናል። እናም የጓደኛ ዋይ ፍቅረኛ ነበረ ዋይ ልጁን መንገድ ላይ ታገኘውና ትቷት ስለሄደ የቅርታ ጠይቋት አብረው እንዲሆኑ ቢነግራትም ሰዓት ትስማማ ትቀርና ጥላው ትሄዳለች። እሷ ቤት ስትገባም ይው ቀድሟት ደርሶ ምግብ እያዘጋጀ ታገኘውና እጅ ህንታም ሂለ እንዴ ለምን አበሰልክ? አይ አሁን ደህና ነኝ። ያመጠው እጁ ምግብ ነው ያዘጋጀው። ልጅ ደግሞ እንደምወደው በምን አወግ? በአጋጣሚ ነው እኔ እምወደዋለሁ። በቀጣዩ ቀንም እናቱ ጋር ሄዱና ልጄ ዝምተኛ ነው አይደለ ትንሽ ታገሹ። ዳሞ ለምን ቀለበት አላረክላትም? እንደተመለሰች ቤት ውስጥ ያለውን ቀለበት እንድትሰጣት የነጋታው ሙሉ የቢሮ ሰራተኛ ለመዝናናት ሄዱና ሲን አግኝታው በድጋሚ ይቅር እንድትለው ይለምናታል። ይሁም ከዋናው አለቃ ጋር ስለ ስራ ለማውራት ይሄዳል። ዋይም በጣም ተዳክማ ስለነበረ ፍቅረኛው ቤት ልሸኛት ቢያስብም ስራ ይደወልለትና ይሄዳል። ሲ እንሸኛቸው ቢጠይቃትም ሻዋ ሳትስማማ ትቀርና ታክሲ መጠበቅ ትጀምራለች። ይሁ የመጣ እንደሆነ ሲነግራትም ከዋይ ጋር ስለሆነች እንዳይመጣ ልትነግረው ብትሞክርም ኔትወርኩ ስላልሰራ ሳይሰማት ይቀራል። ታክሲ እንዳገኙም ሲ አብሯቸው እንደምሄድ ድርቅ ብሎ ይናገርና ጓደኛዋ ቤት ሲደርሱ ለመግባት ይሞክራል። እንደሄዱ ብትነግረውም አልሰማ ስላላት ዋይ አውቃ ታስመልስበታለች። ምርጫ ስላልነበረውም ሲወጣ ጓደኛ አውቃ ስላደረገችው ትስቃለች። ከዛም ስለ ፍቅረኞቻቸው ያወራሉ። ይህም ጓደኛዋ ቤት ሲደርስ ሲኒያየውና እንዳይመጣ የነገረችው ከእሱ ጋር ለመምጣት ፈልጋ እንደሆነ ስላሰበ ተናዶ መልእክት ይልክላታል። እሷ ግን ሳታየውን ቀልፍ ይወስዳታል። ጠዋት እንደነቃችን መልዕክቱን አይታው እየሮጠች ስትወጣ እንደ ቆመ የጠብቃትና በጣም ተሰምቷት ፈገግ ትላለች። ከዛም አንድ ላይ ወደ ቤታቸው እየሄዱ ለሊቱን ሙሉ ምንም ሳትተኛ ነበር ነው የጠበከኝ? አው። ማታ ላይም ወክ እያረጉ በዚህ ብርድ አይስክሬም የመብላት ሀሳብ ከየት ነው ይመጣልሽ? ደስ ስለሚልኗ። በዛ ላይ ቶሎ አይቀልጥም። እሱም የሷን አይስክሬም ሲቀምሰው እራሱን ይነካውና ስትጠርግለት ወዲያው ያቅፋታል። ደንግጣም ለምን አቀፍከኝ? ውሃው እንዳይነካሽ ብዬ ነው ማታ ላይ የተፈጠረውን እያሰበች ደስ ይላታል። በነጋታው ቢሮ ስትገባ አበባ ታይና ምንም ስም ስለሌለው ዩ እንደላከው ታስብና ደስ ስላላት አይስክሪም ገዝታ አመሰግናለሁ ከሚል መልእክት ጋር ታስቀምጥለታለች። እሱም ሳየው ደስ ብሎት ፈገግ ይላል። አለቋም ሲ የሚሰራበት ሆስፒታል ለስራ ይዛት ሄድና አበባውን ወደድሽው ሲላት እሱ ስለላከው ትናደዳለች። ቤት ስትመለስም ዩ እያበሰላ ይጠብቃትና ዛሬ አበባ ተልኮልሽ ነበር አይደል? አዎ። በነጋታው ቢሮ እንደገባች አበባውን ትጠላዋለች። ከዛም ከጓደኛዋ ጋር መዋቢያ ቤት ሄዱና ይደውሎ እንደሚወስዳት ይነግራታል። ሲወጡም ሲና የወይ ፍቅረኛ ሲመጡ ስላየች ወረቀቱን ነገ እሰጥሃለሁ አለቃ ስትል የመጣ ሰው እንዳለ ይገባውና ሲዞር፣ ሲ ሰባት ዓመት ሙሉ አንድ ላይ ነበርን እኮ እንዴት ነው ባንዴ ልትተኝ የቻልሽው? እንደምትወጂኝ አውቃለሁ። ወይስ ሌላ ሰው አለ? ለአንተ ያለ ፍቅር ካለቀ ቆይቷል። ዝም ብለህ ጊዜን ባታባክን ደስ ይለኛል ብላው ትሄዳለች ይሁ መቅናት ይጀምራል። በቀጣዩ ቀንም ስለ አበባው ሲያነሳ እንደ ጣለችው ትነግረዋለች። እናም ከስ ጋር ምንም ስለሌላት እንዳይጨነቅ ስትነግረውም ሲደጋግሞም ይደውላል። አንሺው እንጂ እንዳላት ስታነሳው ግን እንዳታወራ ያረጋትና እሷም መቅናቱ ስለገባት መጨነቅ የለብህም በመሀላችን ምንም እንደሌለ ነግር ያለው ሲ ግን እየደወለ ስላስቸገረ አታነሳውና ለመጨረሻ ጊዜ እንድታወራው ይጠይቃታል። ተስማምታ ስትሄድም የመጨረሻ እድል እንድትሰጠው ይጠይቃትም እንደማት ትችልና ከዩ ጋር ስላላት ግንኙነትም በግልጽ ትነግረዋለች እሱም ትታው ስትሄድ ቢከፋውም ይሰናበታታል። ማታ ላይም ከዩ ጋር ሊበሉ ይወጡና የሚወደው ምግብ ስታዝለት እንደምወደው በምናወቅሽ ትምህርት ቤት እያለን አይህ ነበር እኮ እንዲሁም የፍቅር ደብዳቤ ሁሉ ልሰጥህ ነበር እንቢ እንዳትለኝ ፈርቼን የታውኩት። ከዚያም ስለተገናኙባቸው ጊዜያቶች እያወሩ ምግባቸውን ይጨርሱና ይወጣሉ። በትምህርት ቤታቸው በር ሲያልፉም የዛኔ ሁሉም ሴቶች አንተን ለማየት እዚህ ቆመው ይጠብቁህ ነበር። አንቺስ? እሷም ስላፈረች ወሬውን ለማስቀየር አሁን ከኔ ጋር መሆንህን ቢያውቁ ግን ምን ይሉ ይሆን? እኔ እንጃ። እኔ ግን ከአንቺ ጋር በመሆኔ ብቻ በጣም ደስተኛ ነኝ ይልና እጇ እንደያዛ ትሄዳሉ። በቀጣዩ ቀንም ዘና ለማለት ያስቡና ሲሄዱ ሁሉንም ስራ በትክክል ሲሰራ ታየውና ሁሉም ነገር ላይ ጎበዝ ነ ከአንተ የመማረው ብዙ ነገር ይኖረኛል አባቴ ልጅ ያለው ስለሞተና እናቴም ስለታመመች ብዙ ነገሮች መማር ነበረብኝ። ከዚህ በፊት ፍቅረኛ አልነበረህም እንዴ? አይ የሞዳት ሴት ነበረች፣ ልነግራት ስል ግን ከሌላ ሰው ጋር ስለሆነ ይታውኩት በጣም ምድል ላይ ቢት ሰው ናት። አንተን የመሰለ ሰው አጣች። እሱም ስለ እሷ እያወራ ስለነበረ ፈገግ ይላል። ሲመሽም እሱን ታስተኛውና ሌላ ብድርብ ስላልነበራቸው አብራው ትተኛለች። በነጋታውም ስራ ቦታ ቡና ልታፈላ ስትል የይውልደት መሆኑን ሰማና ለምን እንዳልነገራት ግራ ይገባታል። ውሃውም ሲያቃጥላት እሱ ያትና በስራ አሳቦ ቢሮ ጠርቷት መድኃኒት ያደርግላታል። ለምን ልደትህ እንደሆነ አልነገርከኝም? ስራ ስለበዛብኝ እኔ ራሱ ረስቼው ነበር። ከዛም ኬክ ለመስራት የሚሆን ነገር ለመገዛዛት ይወጡና ሌሎቹን ሰራተኞች ሲያገኟቸው ትደበቃለች። ሰራተኞቹም ልደቱን አብሮት ለማክበር ድርቅ ስላሉበት ይስማማል። እሷም ቀድማ ደርሳ እቃዎቿን ተነሳሳለች። ሲመጡም እሷ ውስጥ እንደሆነች መልእክት ትልክለታለች። አንዱ ሠራተኛም ሻወር ቤት ሲገባ ረጅም ፀጉር ያይና፣ ዩ ፍቅረኛ ለህ እንዴ? ሻወር ቤት ፀጉር አገኘው ደሞ የሻውን የሚመስለው ሴቷ። አለቃቸውም ሁሉም ሰው እንዳንተ ብቸኛ ሆኖ የሚኖር መሰለህ እንዴ ታዲያ? ከዚያም ወደ ጣራው ላይ ወጥተው ለመዝናናት ይወስኑና፣ ዩ ልብሱን ለመቀየር ክፍሉ ይገባል። እሷንም ቁም ሳጥን ውስጥ ያገኛትና በድንገት ሰራተኛቸውም ይመጣል። እሱም ጣራው ላይ እንዲጠብቀው ይነግረውና ሲወጣ፣ ወዲያው ግን ስትወጣ ተመልሶ ይመጣና ሰው ሲያልፍ እንዳየ ይናገራል። ሸውም በሩን አንኳኩታ ስትገባ እንደተሳሳተ ያስባል። ትንሽ ቆይቶ ሚዩ ለመጀመሪያ ፍቅሩ ያዘጋጀውን ስጦታ ለሁሉም ያሳያቸውና ሁሉም ያደንቁታል። ሻው ግን የመጀመሪያ ፍቅሩን እንዳረሳት እያሰበች ትከፋለች። ለጓደኛውም ስለ ሁኔታው ስትነግራት እሷም ከፍቅረኛው ጋር እንታረቀችም ትነግራታለች። በነጋታው ሚዩ ኒያ የምትባል ልጅ ይዘው ሄድና አብራቸው እንደምትሰራ ይነግራቸዋል። እነሱም ፍቅረኛው እሷ እንደሆነች ማሰብ ይጀምራሉ። ሺው የፀጉር ስታይሏ ከአሻንጉሊቷ ጋር ስለሚመሳሰል የመጀመሪያው እሷ መሆኗን ታስብና ትነደዳለች። እሱም ኔያ የኃላፊው ልጅ እንደመሆኗ ለምን የተሻለ ቦታ እንዳልመረጠች ጠይቃትና እዚህ መስራቱ እንደምትወደው ትነግረዋለች። ከዛም ለሰራተኞቹ በሙሉ እራት ትጋብዛቸውና ለይው ስታቀርብለትም ሻው በጣም ትቀናለች። ቤት ገብታ ማላነገር ስትለው ግራ ስለገባው ምን ሆነች ነው ቆይ ስላመመኝ ነው። ከዛም ለወይ ሄዳ ሆነውን ትነግራታለች። እንደዚህ ከተሰማሽማ ተውጅዋለሽ ማለት ነው። አዎ እሱም እንዲወድሽ ማድረግ አለብሻ። ታዲያ ቤት ተመልሳሚው በስራው ላይ ረዳት ይመጣና ፍቅራቸውን ይገላለጻሉ። ወደ ጣሪያው ላይ ሲወጡም ያኮረፍኩ ስላመመኝ አልነበረም። አውቃለሁ። በእኔ ተናደሽብኝ ነው። ግን ካንቺ ሌላ ማንንም እንዳልወደድኩኝ እንድታውቅ ይፈልጋለሁ። ከዛም ለፈተናዋ ማጥናት ስትጀምር ሰበብ እየፈለገ ይረብሻታል። እሷም አውቀህኗ የምታረገው የምታረጋው ነገ እናትህ ስትመጣ ጊዜ ስለማይኖረኝ ዛሬ ማጥናት አለብኝ። እሺ በቃ አንብቢ። ጠዋት ላይ እናቱን ለማምጣት ሲሄዱ እናንተ ቤት ምሄድና ችግር መፍጠር አልፈልግም። አረ ችግር የለውም ሁሉን ምን ያስተካክለዋለሁ ብላ ተሳምናትና እንደደረሱ አሳው መስራት ስላልቻለች እሱን ሄዳ አስተጠራው። ሁሉን ሁሉን ምን ያስተካክለዋለሁ አላልሽም እንዴ ብሎ ሽፍባትና ይሄዳል። ትንሽ ቆይቶ መጥበሻውን እሳት ታስወጣዋለች ቤተሰቦቿ መታወም አንድ ላይ እየተመገቡ እናቱ ማብሰል ባለመቻልሽ እንዳይከፋሽ እኔ ያብስልልሻለሁ እሱም ማድረግ ያስፈልግሽ ምማዬ ሰራተኛ ቀጥራለሁ በቃ ጥሩ እኔ ነኝ ልጄ የሚስት ቁጭ ብለን ቲቪ ና ያለና በቃ በዚህም ሁሉ መሳቅ ይጀምራሉ። እራቱ እንዳለቀም በእናትየው ምክንያት አንድ ላይ ለመተኛት ይገደዳሉ። እሷ ማብራው ለመተኛት ስላልፈለገች እንደምታነብ ትነግረውና ሌሊቱን ሙሉ ዛው ትቆያለች። በነጋታውም በእሱ ምክንያት ስታመመች ሲንከባከቧት ሰራተኞቹ ግራ ይጋባሉ እሷም እንዲሄድ ትነግረውና ኒያም መቅናት ትጀምራለች። እሱም እናቷ ጋር ደውሎ ስትታመም ምን እንደሚሰጣት ይጠይቃትና ቤት ስትመለስ ሰርቶ ይጠብቃታል። እሷም ከእናቷ ጠይቆ መስራቱን ስታውቅም ደስ ይላታል። ክፍሏ ስትገባም ቤተሰቦቿ ለፈተናዋ መልካም እድልን ይመኙላታል። ወይም የድምፅ መልእክት ትልክላትና ስትከፍተው ምን አዲስ ነገር አለ። ግንኙነታቸው አላደገም። በዛም ሰዓት እሱ ከሻወር ይመጣና ግንኙነታችን እንዲያድግ ትፈልጊያለሽ እንዴ? የግል ወሬዎቼን እኮ መስማት የለብህም። እሱም ግንባሯን ይስማትና እንድትተኛም ይነግራታል። በቀጣዩ ቀንም ፈተናው ቦታ ይደርሳትና ተፈትና ስትጨርስ ውድ ሬስቶራንት ይወስዳታል። ወይም ደውላላት እንድታገባው ሊጠይቃት ሊሆን የሚችል ትነግራታለች። እሷም ቫዮሊን የምትጫወት ልጅ ታይና ለእሷ ቢመስላትም ሌላ ቦታ ትሄዳለች። ኬክ ሲበሉም ውስጡ ቀለበት ካለ ብላ ስትፈልግ ያትና የምታረገው ነገር ይገባዋል። ሲወጡም የአዲስ ዓመት ዋዜማ ስለነበረ እርችት ሲተኮስ እንደሚወዳት ይነግራትና እሷም እንደምትወደው ነግራው በዚህም ደስ ይላቸዋል። ጠዋት መስሪያ ቤት ሲሄዱም እንዳለፈች ስትነግራቸው ሁሉም ደስ ብሏቸው ሲያበረታቷት ሚያግን ትቀናለች። እሱም ብቻዋን አግኝቷት ደስ እንዳለው ነግራትና ጉንጩን ስማው ትሄዳለች። በነጋታውም ለስራ ሌላ ቦታ ስለሄደች በጣም ይናፍቃትና ውጭ ላይ ብቻዋን ትቀመጣለች። እሱም ድንገት መጥቶ ሰርፕራይዝ ያደርጋታል። ወዲያው ግን አለቃዋ ደውላላት ትሄዳለች። ጠዋት ላይም እንደተኛች ስታገኛት ተሎ ቶሎ በይ እንጂ ልንሄድ እኮ ነው። አለቃቸውንም ሌላኛው ሰራተኛ ቤቷ ድረስ ሸኛትና ስለመማት ሊረዳት ቢፈልግም ትጮህበትና በሁኔታዋ ግራ ይጋባል። ወይም ፍቅረኛዋን ከአባቷ ጋር ለማስተዋወቅ ትሄድና አባቷ ሹፌር መሆኑን ሲያውቅ ግን ደህና ስራ እንዲፈልግ ይነግረውና እሷም በጣም ትናደዳለች። ፍቅረኛዋም እንድትረጋጋና እሱም የተሻለ ነገር እንደሚፈልግ ይነግራታል። እናቶቻቸውም አንድ ላይ ሆነው ዩ አባቱ ከሞተ በኋላ ደስተኛ የሆነው ሺያውን ሲያገኛት እንደሆነ ትነግራታለች። ከዛ ሁለቱንም ክፍሏ ተጣራና ቀለበት ሰታቸው። የዛኔ ስጣት ስልህ አልሰጠሃትም። አሁን እያየሁ አድርግላት። ካደረጉት በኋላም ከዚህ በኋላ ምንም ቢፈጠር እንደማትቆጭ ትነግራቸዋለች። እነሱም ቀለበቱን እያዩ የምርም የተጋቡ እንደመሰላቸው ያወራሉ። ስራ ቦታ ማለቃቸውን የሚወዳት ልጅ አብሯት ይቀመጥና ለሁሉም እንደሚወዳት ይናገራል። እሷም ቋሚ ሰራተኛ ባለመሆኗ ስታዝን ኒያዩ ባስ ብላ እስካሁን ያልሆነችው ምናልባትም ስለማይገባት እንደሆነ ትነግራትና እሷም በዚህ ታዝናለች። ሰራተኛው ማለቃው ቤት ሄድና የተመነቃቀረውን እያስተካከለ ስታገኘው እሷም እንደምትወደው ታስባለች። ሻውም እንደ ከፋት ስላወቀ እንደሚተማመንባት ዩ ይነግራትና ያጽናናታል። የዩ እናትም በሽታዋ ይብስባትና ሆስፒታል ትገባለች። እሱም ተጨንቆ ዶክተሩን ያናግረዋል። ሻውም እናቱ ጋር ስትሄድም ደና እንደሆነችና ስራዋን ትታ መምጣት እንዳልነበረባት ስትነግራት ስራው ከእሷ እንደማይበልጥ ታስረዳታለች። እሱም እንደመጣ ያቅፋታል። በነጋታውም ከመስሪያ ቤት ሁሉም ተሰብስበው ይመጡና እሷን ሄደው ይጠይቋታል። ሺዮም ቀድማ ስላስጠነቀቀቻት ለማን ምንም ስለ ግንኙነታቸው ሳትናገር ትቀራለች። አለቃቸው ግን ነርሶቹ ሲያወሩ ሰማቸዋለች። ኒያም እናትየው እንድትወዳት ለማድረግ ብትሞክርም ሳይሳካላት ይቀራል። ዶክተሩም እናቱ ደህና እንደሆነች ነግራቸውና ወደ ቤታቸው ይወስዷታል። ስራ ቦታም ኒያ እናትህን በየቀኑ ቤት እየሄድኩ ልንከባከባት ትችላለሁ። አይ፣ አያስፈልግም። እንደምወደህ ታውቃለህ አይደል? እና ለምን እንደዚህ ታናግረኛለህ? እኔ ሌላ የምወደው ሰው ስላለኝ ነዋ። እሷም ተበሳጭታ እየተመናቀረች ስትወጣ ሻው ተደብቃ ስትሰማ ስለነበረ በመልሱ ደስ ይላታል። በቀጣዩ ቀንም እናቱ ቼክአፕ ስለነበራት ሆስፒታል ይዛ ትሄድና ሲደውላት ደህና እንደሆነች ትነግረዋለች። ስትመለስ ግን በድንገት እንደሞተች ታውቅና ደንግጣ ማልቀስ ትጀምራለች። ቤተሰቦቿ ሲመጡም ምንድነው የምለው እናቱ መንከባከብ እንዳልቻልኩኝ እንዴት እናገራለሁ። በዛም ሰዓት ይደርስና ሮጣ አቅፋው ይቅርታ ለምን ሆነ ይቅርታ የምትጠይቂኝ የቻልሹን ያህል ተንከባክበሻታል እኮ። የቀብር ስነ ስርዓቱ ላይም ሁሉም እንዲበረታ ይነግሮታል። ሻው ውስጥ አለቅስም ማለቋ ሁሉንም እንደምታውቅ ነግራት ታጽናናታለች ስት በጣም እሷን ቤተሰቦቿን ስላጣች እንደተከፋች ስትነግራት የሚወዳት ልጅ ግን ከአሁን ወዲያ እሱ እንዳላት ይነግራታል። ቤት ሲመለስም እናቱ የምትሰራለት ምግብ ሰርታት ጠብቀውና እያለቀሰ ሲበላ ታጽናናዋለች። በነጋቷም ቋሚ ሰራተኛ መሆኗ ይነገራትና ደስ ብሏት ለሁሉም ትነግራቸዋለች። የወይ ፍቅረኛም ፖሊስ ሆኖ ሾማል። እነሻውም ለቤተሰቦቿ መታወቂያውን ያሳዩና አሁን ስለ ግንኙታቸው መናገር ስለሚችሉ ደስ ይላቸዋል። አለቃውና ሰራተኛውም ፍቅረኛሞች ለመሆን ስለወሰኑ ብዙ ጊዜ አብረው ያሳልፋሉ። ከአንድ ወር በኋላም የሻውን ልደት ለማክበር ጉዞ ለመሄድ የወስሉና ይሁም ሻውን ብቻውን ይወስዳትና መልካም ልደት ይመኝላታል። ጠዋ ስትነሳ ምጃዋ ላይ ስጦታ የሰጣትን ሰአቱን ታየውና ደስ ብሏት እሷም ለእሱ ሰዓት ሰጠዋለች። እናም የጥንዶችን ሰዓት እንደሚመስል እያወሩ ሁለቱም ደስ ይላቸዋል። ቢሮ ሲመለሱ እምኒያ ስራ መልቀቂያዋን ሰጠውና ለሁኔታው ይቅርታ ጠይቃለች። ከቀናት በኋላ የሚሆነች ሴት አለቃቸው ከባሏ ጋር እንደሆነ ትናገርና ልትመታ ስትሞክር ሰራተኛው ያስቆማታል። የእሱ ፍቅረኛ መሆኗንም ይናገራል። ቢሮ ውስጥም ፍቅረኛ መሆን ስለማይቻል እሱ ወደ ሌላ ዲፓርትመንት ይዘዋወራል። እሱም ስለናዩ ግንኙነት ስትነግረው ይደነግጣል። ዋናቸው ስለግንኙነታቸው ሲያውቅም ይሁን ወደ ሌላ ቅርንጫፍ ያዘዋውረዋል። ቦታው ትንሽ ስለሚርቅም እንደ ድሮ አብረው ጊዜ እንደማያሳልፉ ሲያውቁ ሁለቱም በዚህ ይከፋሉ። የመጀመሪያ የስራ ቀኑ ላይም ስራ ስለበዛበት ስትጠብቀው ትቆይና ሲደርስ እንቅልፍ እንደወሰደ ታያና ተመሳሳይ ከተማ እንዲሰሩ ለማድረግ ይወስናል። ከስድስት ወር ጥረት በኋላም ተመሳሳይ ከተማ ይመደባሉ። የአለቃዋ ፍቅረኛም ወደዚያው ይዘዋወርና በዚህ ሁለቱም ሴቶች ደስ ይላቸዋል። ዩም እንድታገባው ሊጠይቃት ይወስንና የትምህርት ቤቱ ጣራ ላይ ይወስዳትና፣ ለረጅም ጊዜ ነው እወድሽ የነበረው። አውቃለሁ አንድ አመት ሙሉ ወድኸኛል። አይ አስራ አንድ ዓመት ነው። ትምህርት ቤት እያለን አሻንጉሊቱን የሰራሁት አንቺን እያሰብኩ ነበር፣ ፍቅሪ። ሊነግርሽ ስመጣም ሲስ ለቀደመኝ ወደ ውጪ ሄድኩኝ። እንደተለያየሽ ሳውቅም ተመልሼ መጣሁ። ከሆኑ ከሆነ ግን ለማንም ልተውሽ አልፈልግም ብሎ እንድታገባው ሲጠይቃት፣ ደስ ብሏት ትስማማለች። በነጋታውም ጋብቻቸውን ያጽድቁትና ደስ ብሏቸው ፎቶዎችን ይነሳሉ። ከቤተሰቦቿ ጋር ሄዱና እንደ ዋሻቸው ሲናገሩ እናቷ በጣም ትናደዳለች። እንድትረጋጋም በቬሎ እንደሚጋቡ ቃል ይገቡላትና ፎቶዎቹን ሲልኩላት ደስ ብሏቸው ያለቅሳሉ። ከአንድ አመት በኋላ በእስራኤል ይበልጥ ይሳካላታል። ስትወጣም እንዲገናኙ መልእክት ይልክላትና የውሃ ዳርቻ ጋር ሆነው እንኳን ለአንደኛ የጋብቻችን አመት አደረሰሽ ይላትና ደስ የሚል ጊዜ ሲያሳልፉ ፊልሙ ይጠናቀቃል። በቀጣይ በሌላ ፊልም እንገናኛለን።